አጥሮ ይነፋሽ ነው። ማስተንፈስ ለምን ከምዝች አድርገሽ ዋና ከተነሳ አይደለም አንቺን እንደዚህ መረም ለቆ ያሳደግሽ የምን እየሆንሽ ነው? በጣም ይቅርታ ማማ፣ ስሜቴን መቆጣጠር ስላልቻልኩ ነው። ቢሆንም እጅሽን እሷ ላይ ማንሳት አልነበረብሽም። ከዚህ በፊትም ተናግሬያለሁኝ። እዚህ ቤት እስከኖራችሁ ድረስ እርስ በርስ ተከባብራችሁ ኖሮ ብያለሁ። እኔም ከዚህ በፊት ተናግሬያለሁ። ሰራተኞች ፊት ሲሰጧቸው አናት ላይ ነው የሚወጡት ብዬ ተናግሬያለሁ። ማ በያውን ግቢና ልብስሽን ሰብስበሽ ውልቅ በይ ከዚህ ቤት። ቆይቆይ እንጂ የምን ቆይቆይ ነው? መቼም የልጅሽ ሚስት ደብድባ እዚህ ቤት ትቆያት አትይም። እኔ እኮ አሁን ያየሁት ውጤቱን ነው እችን ልጅ ደግሞ ከዚህ ቤት ለማባረር መንስኤውን ማወቅ አለብኝ ማሚዬ መንስዋ ምንም ይሁን ምን እኔ ልጇን ማንሳት አልነበረባትም እንዴ ዛሬ እኔ ልጇን ካነሳች ነገ አንች ላይ እንደማታነሳ በምን እርግጠኛ እንሆናለን ህያም እንኳ እንደዚህ አይነት ባለጌ ልጅ አይደለች ባይሆን ህያብዬ እስቲ ስለ መንስኤው ንገሪ ምን ተፈጥሮ ነው እንደዚህ በጥፊ እስከ መማታት ድረስ የደረስሽው ለዘድንግል የሰጠሁት ፍላሽ ላይ የነበረውን የስራ ፕሮፖዛል አበላሽተሻል ብላ ተናገረች ከኔም አልፎ ቤተሰቦቼን ተሳደበች ከዛ ስሜት የመቆጣጠር አቅቶኝ መጥተዋት። አይ ሮዳስ፣ ይሄን እንኳን አታደርግም። ማሚ፣ ምን አይነት መሰሪ ልጅ እንደሆነች አላወቅሻትም? አብረን እየዋልን አብረን እያደርን ከኔ በላይ አንቺ አውቀሻት ነው። አንዴ አንቺ ጋር ስትሆን እና እኛ ጋር ስትሆን እኮ የተለያየች ሰው ነች። ደግሞ አላማዋን ስለምታቅ አንቺን በፍጹም አታስከፋሽም። አላማዋ ደግሞ ምንድን ነው? ዘድንግል ነዋ። እሱን እኮ ለመማረክ የማታረገው ጥረት የለም። ተይተይ፣ በቃሽ። አሁን ህያብ፣ እጅሽን ስላነሳሽባት ይቅርታ ጠይቂያት ስለመተውሽ በጣም ይቅርታ። አንቺም የእሷን ቤተሰብ ስለሰደብሽባት ይቅርታ ጠይቂያት። በጣም ይቅርታ ህያብዬ። ያው እዚህ በነበረሽ ቆይታ ባንስማማም ለወደፊትሽ ግን ጥሩ ነገር እመኝልሻለሁ። ቤተሰቦችንም ስለተንከባከብሽልኝ በጣም ነው ማመሰግንሽ። አሁን ግን ከዚህ በላይ አናስመሽሽ፣ እቃሽን ሰብስቢና ቶሎ ውልቅ በይ። ነገሩ በይቅርታ ስለተቋጨ ማንም ሰው ከዚህ ቤት አይባረርም። እንዴ ማሚ፣ ተደብድብ ያለው እኮ ደብድባኛለች እኮ እንዴ። ይቅርታ እያረግሽላት ነው? አዎ። ለምን የውልሽ ሮዳስ፣ ነገሮችን በቅጣት ሳይሆን በይቅርታ ማለፍ ስላለብን ነው። ሁላችንም ይሄን ነገር ማወቅ አለብን። ማሚ፣ ትልቅ ስህተት እየሰራሽ ነው። ዛሬ ይሄን ነገር ጨረስኩ በቃ። አሁን ብርድ ላይ ያንቆም ነው፣ እንግባ እንዴ። ነይ ግቢ እንጂ። አይ እኔ ትንሽ ለረጋጋ ንፋስ ልቀበል ሄሎ አባ፣ ምን ባክህ እዚህ፣ አንዷ የስራ ፕሮፖዛሉን አላበላሸችው መሰለክ። አዎ፣ እዛ ድንግልም አይቶት አልወደደውም። በቃ ድጋሚ ላክልኝ። እሺ። አይ፣ በአሁኑማ ወዶ ሳይሆን በግዱ እንዲቀበል አደርገዋለሁ። ራሴ ያስረደዋለሁ። እሺ፣ ደህና እደር። በቃ ሄሎ፣ ሄሎ አለቃ፣ ምን አዲስ ነገር አለ? ስለ ድርጅቱ ነው አለቃ። የምን ድርጅት ነው አንተ? ያመሃልን የልጅቷን አድራሻ ፈልግ ብያሃል ነበረ። ኧረ አለቃን ምንም መረጃ ማግኘት አልቻልም። እንዴት አንድ መረጃ እንኳን ማግኘት ያቀታል? ያሉኝ ቦታ ይጄ ነበረ፣ ምንም መረጃ ማግኘት አልቻለም። የሚያጋትም ሰው የለም። እኩል ለ ቦታ ፈልጋታ ምኗም ያልተያዘች ልጅ ኬቱ እየፈልጋታሉ አለቃ። አላቀለም ከየትም ብላ አምጣልኝ። ምን አይነት ደደብ ነች? ያኔ ስጥላት መታወቂያ እንኳን አውጥቼ መያዝ አልነበረብኝ። ለን እንዴት አመሸ? አለው። ስራ ይዘሻል መሰለኝ፣ ምን ላግዝሽ? አይ ጨርሻለሁ። ስለዚህ ከጨረስሽ ለምን አናወራ? ታለትሽ እንግዳ እየጠበቀህ ነው። የምን እንግዳ? ሮዳ አስመታለች፣ ክፍል እየጠበቀች ነው። ባለፈው የነገርኩሽ ፕሮፖዝ አለ አይደል? ምናልባት ስለ ሱልት ተወራ ይሄን ይችላል ይሆናል። ለማንኛውም ግባት፣ ታስጠብቃለሽ። እሺ፣ ትንሽ አውሪኝ እና እገባለሁ። ስለምን ላውራ? ደስ ይላልሽ? ዛሬ እንኳን አንተ ብታወራ ይሻላል አንድ ጥያቄ ልጠይቅሽ እሺ ለምንድን ነው ስለ አንቺ ሳስብ ደስ የሚለኝ ለምንድን ነው መሽቶ ከአንቺ ጋር እስከማወራው ድረስ ደስ የሚጓጓ አልገባኝም ግልጽ ከሆነ ግን መመለስ ካልፈለግሽ አላስገድድሽም አይ ላለመመለስ ሳይሆን ሀሳብህን ስላልተረዳሁት ነው እሺ ለምን ይመስላል እንደዚህ የምታስበው? እኔ እንጃ፣ እኔም ግራ ገብቶኛል። ይመስለኛል ምቾቴ እየሆንሽ ነው። ይሄ ምቾት ደግሞ ሲቆይ ወደ ሌላ ነገር ይቀየራል። ወደ ምን ሊቀየር ይችላል? ወደ ፍቅር። ወደ ፍቅር ሊቀየር ይችላል። ምን ነው? አይ ምንም። አስበሽዋል? ግን አንቺን ከመሰለችሽ ፍቅር ቢይዝ ህይወቴ ምን ሊመስል እንደሚችል፣ ደስተኛና ሰላም አይነበርም ለማንኛውም ከመተኛትሽ በፊት ይህ ምስኪን ልጅ ለምንድን ነው የሚናፍቀኝ? ለምንድን ነው ሲያየኝና ሲያወራኝ የሚረጋጋው? ብለሽ አስቢና መልሱን ነገ ትነግኝች። የኔን እስማን በነገረ ለእህቴ በቀል አቅጄ የገባሁትን ልጅ በቀሌን አስትተ አንተን ስለማሰብ አሳቀድከኝ። ምናልባት አምላክ እዚህ ቤት በበቀል አስገብቶ አንተን ለእኔ ሊያረግ ይሆናል። መሸክ አለው። እንዴት አመሽክ? መቼም በዚህ ሰዓት ክፍል ውስጥ ምን እያደረገች ነው ብለህ እያሰብክ ነው። ምን ያሳስበኛል። የአንቺን የክፍል መገኘት እኮ አዲስ ነገር አለ ነው ወይስ ዛሬ የተለየ የመጣሽበት ነገር አለ? እንደዛ ነገር ናገዋ። ቁጭ በል እና የባለፈውን ፕሮፖዛል ደግመህ እንድናየው ፈልጋለሁ ስለዚህ የስራ ፕሮፖዛል ላወራክ ነበር። ይገባኛል። ያው ስራ ለክ ደክሙክ ነው የመጣው ግን ትንሽ ጊዜ ከሰጠኝ ይበቃኛል። ግን እኮ ይህም ፕሮፖዛል አደጋግሚ ይቸዋል ግን ምንም ከእኛ ድርጅት ጋር ሊሄድልኝ አልቻለም። ግድ የለህም። አሁን ደግመን አንድ ላይ እኒየው ግን ጊዜ መፍጀት እንዳይሆንብን የሰጠው ክፍላሽ ስራውን ሳቅድ እንጂ ፋይናሉን አልነበረም። ለዚህም ይቅርታ ጠይቃለሁ። አሁን ግን ይሄኛውን እኔ እያስረዳው ካብረን እኒየው። እሺ። ይህ ስራ የሁለታችንም ድርጅት ገቢ ከፍ የሚያደርግ ነው። በጣም የሚገርም የስራ ንድፍ ነው። እንዴት ነው ወደድከው? በጣም እውነትም፣ መጀመሪያ ካየሁት ይሄ ለየት ይላል። ስለዚህ ጊዜህን በከንቱ አልወሰድኩብህማ። እንደዚህ በመስራትሽ በጣም ደስ ብሎኛል። ነገ አብረን ወደ ቢሮ እንሄድና ለማርኬት ጓደኛዬ፣ እኔም በአስረዳሽን መልክ ታስረጃት። እሷም እንደኔ ከወደደችውና ና ለድርጅታችን ጠቃሚ ነው ብላ ካሰበች የእናንተንም የእኛንም ቦርዱን ሰብስበን እንወያይበታለን። እሺ በቃ ከዚህ በላይ ጊዜ እናልሻ ማፕክ ወዴት ነው በጠዋቱ? አንድ ጉዳይ አለኝ ወጣ ብዬ ልመጣ ነው። የምን ጉዳይ እንዴ? አንተ እኳ አታፍርም። ይሄኔ ሌላ ወንድ ጋር ልትሄድ ነው ብለህ እያሰብክ ይሆናል። የምን ጉዳይ ቢገጥምሽ ነው እንዲህ በሌሊት የሚያስወጣሽ? ቀለል ያለ ጉዳይ ነው። ቶሎ ሂጄ ፀሐይ ሳትበረታ በጊዜ እንድመለስ ብዬ ነው በጠዋት መውጣው። ጉዳይ ስም የለውም? አትናገርም? አንተ ሰውዬ ያመሃል እንዴ? ጉዳይ ነው ካልኩ የእኔ ጉዳይ ነው ማለት ነው። አንተን አይመለከትም ነው። ታዲያ ልሸኝሻ? በዚህ በዚህ እንኳን ለተባበርሽ፣ እንጂ አያስፈልግም። አንተ ወጣኔ፣ ቆይቼ እመጣለሁ ነውሽ። እንዴት አደርሽ ማማ? ደህና አደርሽ? ደህና። ቁርት ላቅርብ እስቲ። ዘድንግልና ሮዳስ ሲመጡ ጠይቂያቸውና እነሱ ከፈለጉት አቀርቢያለሽ። እሺ

እኛ እዛው የምንሰራበት ታዲያ እንበላለን። ባዩ ለማሚዬ አቅርብላት። እኔም በቃኝ፣ ህያብዬ አመሰግናለሁ። ይቅርብ እኛን ከፍተዋለን። በዛው ስንወጣ አንቺ ግቢና፣ ዛው ወጣውጥሽ ስለፊት ጋሺ፣ እንዴት ነህ? ጎረምሳው፣ እንዴት ነህ አለው። ጋሺ፣ ጠፋህ እኮ በጣም። እኔማ ማ አለው። አንተ ችላ አልከኝ እንጂ ደውልና ፈተና እንብላ አላልኩም? አይ ጋሺ፣ ይህ ጨዋታ ራሱ እኮ ናፍቆኝ ነበር። አባ፣ እንዴት መጣህ? የኔ ልጅ፣ አንቺ ናፍቅሽኝ ነዋ። አንተ ደግሞ ልጄ፣ እንደ እጅ ታስጠናታለህ አለ አረ ጋሽ ስቀልር ነው የእናንተ ጉዳይ የእናንተ ነው። አሁን አላስቁማችሁ ሂዱ። አረ ችግር የለውም ጋሽ፣ ባይሆን ላባት እና ልጅ እኔ ጊዜ ልስጥ። ሌላ ጊዜ በሰፊ ተገናኝተን። እኔ የምልሽ ምን አዲስ ነገር አለ? ፕሮፖዛሉን ወዶታል። አሁን የምንሄደው ወደ መስሪያ ቤት ነው። ጎበዝ የኔ ልጅ። አሁን እሱ እየጠበቀች ነው። ይች ወድሻለች። ሄ ልጅ ነው እንዴት ነሽ? እንዴት መጣ? እዛው የተለመደ ቦታ እንገናኝ አላልከውም ነበር? አትርሺ። አንቺ ሞልሼ ቤት እኔ ነበራችሁ። ደግሞ ብመጣም ቤቴ ነው። ለምን መጣ ልባል አይገባም። እኔ እኮ ተስፋዬ ከመጣ ያየናል ብየጣ። ይምጣ ምን ነው ፈራሽ? እኔ መንኩኝ፣ እሱ ወንጀለኛ ነው አለው ቢለኝ እንኳን ራሱ እንደሚታሰር ስለሚያውቅ ዝምታ መርጦ ውጭ ወንጀሉን እንኳን ቶ ይልቅ ቶሎ ቶሎ እናውራ። አሁን ስለ ሁሉም ነገር ማውራት እንችላለን። በስልክ የነገር ሽኝና አዲስ ነገር ካለ አሁን ማውራት እንችላለን። ያኔ ስለ ተስፋዬ ስታጣራ ሁሉንም ነገር አውቃ ነበር፣ ግን ሁነኛውንና ዋናውን ነገር በፍጹም አላወቅ። ይቅርታማማ ፈልጉት ነገር ካለ ብዬ ነበር የመጣሁት። ምንም የለም የኔ ልጅ፣ ምንም አንፈልግም። እሺ። ዘድንግልና እህቱ የተስፋያ ልጆች መሆናቸው ይገርማል። በጣም ከሱ በላይ ደግሞ አንቺ ትገርሚያለሽ። ለተስፋያ ልጆች ስንት የለፋንበትን ሀብታችንን እና ንብረታችን አወረሳቸው። የሱ ልጆች መሆናቸውን ያወቅኩት ኮ ሀብቱን ካወረሳቸው በኋላ ነው። እሺ አሁን ምን እንዲሆኑ ይቀጠልሽ። በሮዳስ አማካኝነት የስራ ፕሮፖዛል ለዘድንግል አቅርበህለታል። ዛሬ ደግሞ ዘድንግል ፕሮፖዛሉን እንደወደደው ና እንደተቀበለው ልጅ ነግራኛለች እና ምን እናለው ገረመው። ምን እንዳሰብክ ገብቶኛል። ድርጅቱ እንዲከስር አሊያም በዛም በዚህም ብለህ ድርጅቱን ለመውረስ እንደሆነ አውቃለሁ። ይሄ ሲሆን ደግሞ ዘድንግል ያዝናል። ተስፋዬም ቢሆን እሱ ላይ እምነት መጣሉ ልክ እንዳልሆነ ሲያቅ ይጣለዋል። በዛ ላይ ደግሞ ተስፋዬ ባንተ መሸነፍን አይፈልግም። ስለዚህ እባክህን ይህን ነገርህን አቁም። እየዘረፍኩት ሳይሆን የራሴን ለራሴ እያደረኩኝ ነው። ታዲያ ምኑ ነው ጥፋቱ? በቀልህን ለምን አተው? ለምንድን ነምቶ አልተው። ሁሉም ነገር ሲጠፋበት ማየት ይፈልጋል። ብቻውን ሲማቅቅ ማየት ይፈልጋል ገረመው። ይህንን ነገር እንድትተው ምን ያህል ገንዘብ ልስጥ? ገንዘብ የውስጥ ደስታ ነው ያገዛው። የልጅነት ወዜን ያጣውበት ድርጅትና ሀብቴን ሲወስድ ከዛም አልፎ የልጅነት ሚስቴን አንቺን ሲነጥቀኝ እኔም ሶስት ዓመት ሙሉ አንቺን ስላጣው በሬ ዘግቼ ሳለቅስ የነበረው፣ ስሚኝ፣ ይሄ ሁሉ አንቺ የምሰጥኝ ገንዘብ ያክመዋል? ንገሪ፣ ያክመዋል? ስለዚህ የሚሆነውን ዝም ብለሽ እንዴት ብዬ እንዴት ብዬ ቤቴ እየጨለመ ዝም ብዬ ልይ ቤትሽ እኔ እንጂ እሱ አደ ነው ወይስ ለእኔ ያለሽ ፍቅር ጠፋ እሱማ አሁንም አፈቅርሻለሁ እኔ እሱን የምበቀለው አንቺን ስላሳጣኝ አንቺ ደግሞ እነሱን ትቼ አልመጣም ማለት ታዲያ እኔ ምን ላድርግ እሱን ትቼ አንተ ጋር መምጣት ቤት አፍርሼ ቤት እንደ መገንባት ስለመሰለኝ ነው የእኔና የአንቺ ቤት አልፈረስም እንደዛ ይምስልሽ የእኔ ሕይወት ከዚህ በላይ አንቺን አጥቼ መኖር አልችልም። ታዲያ ምን ልታደርግ ነው? አንቺ እያለሽ ምንም ማድረግ አልቻልኩም፣ ግን ለፍቅራችን ስል ምርጫ፣ አንደኛ ተስፋዬን ፈተሽ ለዘድንግልም እናታቸው እንዳለች ነግረሻቸው፣ እኔ አኔ ቢከገባሽ ምንም አልፈለግም። ሁለተኛ ዘድንግልን ገድየው ሀብቱንም ድርጅቱንም የግል ሊያደርገው ያኔ ተስፋዬ እሱ ሲሞት ማበሩ ስለማይቀር የዛኔ አንቺ የኔ ትሆኛለሽ። ሶስተኛው ደግሞ የአሁኑ ፕሮፖዛል ተጠቅሜ አባትና ልጅ ዓይናቸው እያየ ሀብትና ድርጅታቸውን አዘግት ውስጥ ተከቷል። ምርጫውን ላንቺ ሲቻለው ገረመው። እባክን በፈጠረ ዘድንግልን ጫፉን እንዳትነካው እሷም እንዳንተ ሀሳቤን ስለወደደችው በጣም ደስ ብሎኛል። ይዘሽ የመጣሽው ሀሳብ ቆንጆ ስለሆነ የትም ይዘሽ ብትሄጂ ያሳበሽ። ስለዚህ ታዲያ ቦርዱን ሰብስበን መቼ ስራ እንጀምር? ቀኑን ከእሷ ጋር እንማከርና መሳቦች። እሺ፣ ይቅርታ አድርጊልኝና አንድ ጥያቄ ልጠይቅሽ ይቻላል? እንዴት ግን ይህን ሀሳብ አሰብሽ? ይህን ሀሳብ ያሰብኩት እንኳን ቆይቷል። ግን ያው ከተጋባን በኋላ ነበረ እንሰራዋለን ብዬ ያቀድኩት። አልገባኝም ይህን ፕሮጀክት ለመስራት ለምን ከተጋባን በኋላ እንዲሆን ፈልግሽ? ያው ፕሮጀክቱ እንዳየኸው ቀን በቀን እየተገናኘን ጊዜያችንን መስዋዕት አድርገን በደንብ መስራት አለብን። ይህ ደግሞ ሊሆን የሚችለው ደግሞ ከተጋባን ብቻ ነው። ምክንያቱም እኔ እናንተ ረጅም ጊዜ እየተገናኘን መስራት አለብኝ። አንተ ደግሞ እንኳን ከኔ ጋር ጊዜ ልታሳልፍ ይቅርህና እንደዚህ እንኳን ማኪያቱ ለመጠጣት እንኳን መቼሽ ትላልክ። ስራ ከሆነ ስራ ነው፣ የግል ጉዳይ ከሆነ ደግሞ የግል ጉዳይ ነው። እኔም ከፈቀድክልኝ አንድ ጥያቄ ልጠይቅት ይቻላልሽ አይ ግን ለምንድነው እኔ ማግባት የማትፈልገው ስለማልሆንሽ እኔ ብዙ ክፍተቶች አሉብኝ እንዳሰብሽኝ ብቁ አይደለሁ የዛሬ ስራችንን ጨርሰናል ቅድም እንዳልኩሽ ቀኑን እንማከርበትና አሳውቅሻለሁ እሺ መልካም ቀን በቃ እኔ ትንሽ ጊዜ ብቻ ነው በፍቅሬ በዳዴ ካለ ያስኬድኩ ግን ሄሎ ቢኒ ወዬ እንዴት ሆንክ ተሳክቷል ዶክተሩ በዚህ ሁለት ሳምንት ውስጥ መሄድ ትችላለች ብሏል ወይኔ ደስ ሲል እህቴ ቁማ ልትሄድልኝ ነው አዎ ግን መጀመሪያ ትንሽ ብር መክፈል አለብን ችግር የለውም የተቀበልነው ብር ላይ ተጠቀም ግን ዶክተሩ አጠቃላይ ክፍያው ምን ያህል ይፈጃል አለክ እስከ ስምንት መቶ ሺህ ብር ያስፈልጋል ብሏል ያው አደጋው ትንሽ ነው ግን እኛ ሀገር ቀዶ ጥገናው ማድረግ የሚችል ይህን የሚሰራ ዶክተር ስለሌለ ነው ብሏል። እስኪ እኔም በቃ ደውዬ አወራዋለሁ። አሁኑ ሩጫሽን ጨርሰሻል። ከዚህ በኋላ የሰው ቤት ሰራተኛ መሆን የለብሽም። አሁኑ ከዛ ቤት ውጭ ና፣ ወደ መቶንጁ ሙያሽ ና፣ ቤተሰብሽ ተመለሽ። በዛ ላይ ከእሷ ጋር ስለምት ጂ መዘጋጀት አለብሽ። ዛሬውኑ ከዚህ ቤት እወጣለሁ። ምናልባት አንዳንድ መጨረስ ያሉብኝ ጉዳዮች ሊኖሩ ይችላሉ። ግን እሱም ቢሆን እህቴን አሳክሜ ስመለስ ይደርሳል። በቃ ዛሬውን እወጣለሁ። ወጣለው ደውልሃለሁ። እሺ። ተመስገን፣ አምላክ ሆይ ተመስገን። አንተ ምን ይሳናሃል! ተስፍሽ፣ ተስፍሽ፣ ተስፍሽ እንዴት ነህ? እባክህ ወዳጅ ወዳጄ እንዴት ነገር ነው? አለን አለን። አንተ እንዴት ነህ? አለሁ። እንዴት ያለሁበትን ቦታ አውቀ መጣ? አንተ ደግሞ እንዴ፣ በዚህ ዘመን እንዴት ያለሁበትን ቦታ አውቀ መጣ ይባላል እንዴ? ባይሆን ስለመጣ ደስ ብሎኛል። የሚጠጣ ነገር ጠጣ ነው የሚባለው። ለነገሩ አንተ ሰው ስትፈልግ እንደ ውሻ አነፍነፈህ መድረሱ ታውቅበታለህ ከውሿነቷ ውጪ ያልከሁሉ ትክክል የሆነ ነገር ታዘዛ። ትንሽ ደረጋጋን ወስዳለሁኝ። ካልክሽ ለምን እዚህ ድረስ ፈልገኝ እንደመጣ እስኪ ንገረኝ። አዎ፣ ለአንድ ለሁለት ጉዳዮች ነው የመጣሁት። ምንድን ናቸው? አንድም ስትጠፋ ጊዜ የት ሄደህ ብዬ ነው። ከዛም ማለፊ ሲል አዲስ የምንሰራው ስራ ላይ ጫና በዝቶበት የሚያግዘው ሰው ፈልጎ ይሁን እንዴ ብዬ ዛሬ ከከቻልኩኝ ስለ አዲሱ ስራችን፣ ጊዜያቸው ስላለፈባቸው ሸቀጦች ስለምናስመጣቸው። ዝም አልከኝ እኮ። እንዴት እየሄደልህ ነው? የሆነ ጉዳይ ገጥሞች ስለነበረ ብዙም አልተከታተልኩት። አሁን ግን ጊዜ ስላለኝ ከታተለዋለሁ። ቶሎ ወደ ስራ እንግባ። ጊዜ አትስጠው። እሺ፣ አሁንማ እፈጥነዋለሁ። ለነገሩ እኛም ከተገናኘን ቆየን። ግን ምን ቢገጥም ነው እንደዚህ ጭልጥ በል የጠፋው? በህይወት እስካለት ድረስ የሚገጥመን ነገር ይጠፋል ብለህ ነው? መቼም አንተ ችግር ሲገጥም ነው በየግሮ ሰሪው እየዞርክ የምትጠጣው። ደግሞ እኔ ወዳጅ እያለው እንዲሆኝ ያለው አይባልም። ቀለል ያለች ናት ብዬ ነው። እስኪ ስለ ሁለተኛው ደግሞ እናውራው። ሁለተኛ የፈለግኩ ደግሞ ለምን መሰለ? ያው ዝምድናችንን ለማጠናከር ልጆቻችንን አጭተን የለ ባይቆይና ቶሎ ቢጋቡ ብዬ ነው። ታዲያ ዝምድናችን የት ይሄድብናል ብለህ ነው? እሱማ የትም አይሄድም። ግን እኮ ሴት ልጅ ሲኖሩትን ይስትዘጋለ ሁሉም ነገር በእድሜያቸው እንዲያሳልፉ ትፈልጋለ። ደግሞ በዛ ላይ መጋባታችሁ ካልቀረ ጊዜ መቁጠሩ ለምን አስፈልገ? ታዲያ ቀኑን እኛ ከምንወስን እነሱ ቢወስኑ አይሻልም? የዘንድሮ ልጅ ነገር ታውቁ የለ ቸልተኞች ናቸው። በዛ ላይ የእኛ አንድ ጋር ይፈልጉና ነገሩን እነሱ እንደጀመሩ ሲጨርሱት ብለው ሊሆን ይችላል። እንደኔ ራሳቸው በሚወስኑት ቀንና ሰዓት መርጦ ይወሱ። የእኛ ድርሻ የሚሆነው የሰርጉ ዝባዝንኬ መጨረሱ ላይ ነው። አልገባኝም። አንተ ራስህ አይደለ እንዴ ካልተጋቡ እያልክ ስጨቀጭቀኝ የነበረው አሁን ዛሬ ምን ተገኘና ነው እድሉ ለነሱን ውስጥ የምትለው? ምናልባት ሳይታወቀኝ ተጭኛቸው እንዳልሆን ሰግቼ ነው። እንደዛ ካሰብክ ልጅን አውራና የሚልህን ስማ። እኛም ከሁለቱ መውጣት ካለብን እንውጣለን። እሺ፣ አውረዋለሁ እኔ ልጅ መጣልኝ። አዎ እናቴ አራለች። ወደ ውስጥ ገባ ብላለሁ። እኔ እምልሽ እናቴ፣ ብዙ ጊዜ ሽነ ቤት ተቀምጠሽ የቤቱን ስራ ስትሰሪ ነው የምትውይው። ምናልባት ፍላጎትሽ ከሆነ የቢሮውን ስራ አብረን ብንሰራስ? ለጊዜው አልፈልግም ግን ለምን ጠየከኝ? አይ ምንም ያው ቤት ስትውይ የሚደብርሽ እና የሚሰለችሽ መስሎች እንደተሰማኝ ነው ስለጠየከኝ አመሰግናለሁ። ግን እኔ እንኳን ልስራ ብል አባትሽ አይልም። ለምን እናንተ ደርሳችሁልን አላ ደሞ እኛ ከዚህ በኋላ መጦር እንጂ መስራት አያምርብንም። አንተም ኃላፊነት ካሁኑ መሸከም አለብ። በደንብ ስራ መልመድ አለባችሁ። ለዛ ነው እንግዲህ እናንተ ካላችሁ ምን ይደረጋል? ያው መቀበል ጂኖ፣ እስካሁን ለነበረን ጊዜ በጣም አመሰግናለሁ። ማለት ወድ ልጅ ነው። እማማ፣ እንዳንቺ አይነት አሰሪ ማግኘት በጣም ከባድ ነው። እንደ ልጅሽ አይተሽ ከልጅሽ ሳትለይኝ የባዳነት ስሜት ሳይሰማኝ እንድቆይ ያድርገሽኛል። በጣም አመሰግናለሁ። ዘድንግል፣ አንተም እንደ እናትህ ነህ። በጣም ጥሩና አሳቢ ነህ። አመሰግናለሁ። እሺ። እኛንም እየተንከባከብ ስለረዳሽን እኛም እናመሰግናለን። ቆይ በድል ልትሄጂ ነው? እየለቀኩ ነው። ከዚህ በኋላ እዚህ ቤት አልሰራም። እንዴ! ለምንድን ነው የምትለቂው? ደግሞ መልቀቅ እስካለብሽ በዚህ ምሽት ነው የምትለቂው? እውነቷን ነው። ለምንድን ነው የምትለቂው? መሽቷል እኮ። ምናልባት ስራም ከበዛብሽ ሌላ ሰው መቅጠር እንችላለን። አዎ፣ ሰውን ጨምርልሻለን። እባክሽ እያባትልቀቂ እዚህ በቆይ እኮ በጣም ደስ ይለኝ ነበር፣ ግን አልችልም። ሄሎ። ያልታዘሽም ያልተፈቀደልሽ ነገር አድርጎሻል? ማለት አልገባኝም። ሰሚኛለሽ? ነገ ሙሉ ገለቡ አንድም ሳትነኪ የምልሽ ቦታ